ምን አይነት ታላቅ የሆነ እድልና ታላቅ የሆነ ትርፍ ነው አላህ ስብሐነ ወተዓላ ያዘጋጀልን። ሰላምና መረጋጋትን አላህ ስብሐነ ወተዓላ ያሰፍናል። ወንጀላችን በሙሉ መማሩ ነው። ታዲያ እንደዚህ አይነት እድሎችን በከንቱ ለምናሳልፋቸዋለን? መቼኖችን ወቸኖችን ለይለቱል ቀድር የምናገኛት። አሰላሙ አለይኩም ወራህመቱላህ። ዛሬ የረመዳን 22ኛ ቀናችንን ይዘናል። ሌይሉ ደግሞ 23ተኛው ሌይል ማለት ነው። እነዚህ ጎደሎ ቀናቶች በውስጣቸው አንዲት የተለየች የሆነች ለሊት ይዘዋል። እችን ለሊት ለማግኘት ነው ወገቡን አስሮ በተቻለው አቅም በሶላትን ለይል በቁርአን በዚክር እየጠነከረና እየበረታ ያለው ሁላችንንም፣ አላ ስብሐነ ተዓላ እችን ለሊት አላህ ይወፍቀን። ማናት እች ለሊት?

እች ሌሊት ለማግኘት ሁላችንም በቻልነው አቅም እየለፋ ነው። እች ሌሊት ገጠመችን ማለት ምን አይነት አጅር እናገኛለን፣ ምን አይነት ደረጃ ሳላት የሚለውን ነገር እንመልከት። አንደኛ አላሁ ስብሓን ወተዓላ ቁርአንን ያወረደባት ሌሊት ናት። ኢና አንዘልናሁ ፊ ሌይለት ልቀድር፣ እኛ ይህንን ቁርአን በሌይለቱ ልቀድር ሊያወረድ ነው። ኢና አንዘልናሁ ፊ ሌይለት ሙባረካ ኢና ኩና ሙንዚሪን እኛ በተባረከችው ለይል ይህንን ቁርአን አወረድነ ይለናል። ሌላው የተለየችበት በእሷ ለይል ላይ የተሰራ ዒባዳ ከሌላው በአንድ ሺ ወር ከተሰራ ዒባዳ የበለጠ ነው። በአንድ ለይል ላይ የተሰራ ዒባዳ ከአንድ ሺ ወር ዒባዳ የበለጠ ነው። ምን አይነት ታላቅ የሆነ ድልና ታላቅ የሆነ ትርፍ ነው አላህ ስብሐነሁ ወተዓላ ያዘጋጀልን። ይህ አንድ ሺ ወር ማለት በአመት ስናባዘው ከ83 ዓመት በላይ ነው። አሁንም በለይለቱል ቀድር ውስጥ ካሉ ታላቅ ነገሮች ውስጥ መላኢኮች ይወርዱባታል። ተነዘሉል መላኢከቱ ወሩሑ ፊሃ ቢእዝኒ ረብህም ሚን ኩሊ አምር መላይኮችም ይወርዳሉ ጅብሪልም ይወርዳል ብሎ ጅብሪልና ሌሎቹ መላይኮችም እንደሚወርዱ በዚሽ ለይል ላይ ይነግረናል ታላቅ የሆነች ለይል ናት አሁንም በዚሽ ለይል ላይ ሰላምና መረጋጋትን አላህ ሱብሓነሁ ወተዓላ ያሰፍናል እስከ መቼ ፈጅር እስከሚደርስ ለይሉ አስካለች ድረስ ሰላሙን ሄ ሐታ መጥለዐል ፈጅር

አላህ ስብሃነሁ ወተዓላ ባሮቹን ለመማር የተለያዩ እድሎችን ይዘረጋል። ሁሉም ወንጀሉን ማስማር ይፈልጋል። ወንጀሉ ተምሮለት የአላህ ቅርብ ባሪያ ሆኖ የቂያማ ቀን ደግሞ አላህ ያዘጋጀውን ጀነት መግባትን ይፈልጋል። ታዲያን እንደዚህ አይነት እድሎችን በከንቱ ለምን እናሳልፋቸዋለን? ልንጠነክር ይገባል። ታዲያ ይህንን ሁሉ ኸይር ያዘለች ለይለቱን ቀድር መቼኖችን፣ ለይለቱን ቀድር የምናገኛት የሚለውን ኢንሻአላህ በነጋው የረመዷን መልእክት ሀያ ሦስት በሚለው ፕሮግራማችን ላይ የምንመለከተው ይሆናል።